አ አሰላም አሌይኩም ወረህመቱላሂ በረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ነው አላችሁ? ባላችሁበት ሰላማችሁ ብዝዝት ብዝዝት ይበልልኝ። ኢንሻላህ ይህንን ዩቲዩቤን ሰብስክራይብ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር እያደረጋችሁ ውዶቼ አበረታቱኝ። ያኒ እርስ በራሳችን ራሳችን ካላበረታታን ማንም አያበረታታንም። የመዳም ቅመሞች ሚችስ እኛውንን የሌላውን ራሱ ከፍ እናደርጋለን። እኛ እርስ በራስ እንተጋገዝ ነው የምላችሁ። ደግሞ በጣም ነው የማመሰግናችሁ ላይክ የምታደርጉት ሰብስክራይብ የምታደርጉት ወላይ አላህ ከይር ነገር ይወፍቃችሁ፣ አላህ አጀዛችሁን ይክፈላችሁ። ባላችሁበት የአላህ ሰላም እና እዝነት እናንተ ጋር ይሆን። እንግዲህ ዛሬ ቪዲዮ ይዤላችሁ የመጣሁት ስለ ይሄው እዚህ ቪዲዮ ላይ ማለት ነው። ሰይድ እና ሮዛ ሽምግልና ተጠርተው ነው። ኦሼ፣ ይሄ ኦሼ የሚባል ታውቁታላችሁ አይደል? ግን እኔ ብዙም አልከታተላቸውም። እስኪ ቪዲዮ ለስራ እስቲ መሸቃ ይሆነኛል ትንሽም ቢሆን ብዬ ነው መስራት ያሰብኩት ማለት ነው። ግን አልከታተላቸውም ድሮ ነበር። ያቺ ሚስቶንም ይሄ ልጅም ብዙ አልከታተለውም ማለት ነው። እንግዲህ እነ ሮዛና ሳይደን ሳያገኝ ነው እስቲ ልስራባቸው ብዬ ቪዲዮ ዛሬ ቀርጬ ለእናንተ ያቀረብኩት ማለት ነው። እሱም ሽምግልና ተጠርቶ ነበር። ይሄ ኦሼ እና ሚስቱ ተጣልተው ነበር መሰለኝ ረጅም ረጅም ወቅት ያኔ ወቅት በአረብኛ ነው አማሪ አረብኛ ነው እንዳልኩት፣ ረጅም ጊዜ ተጣልተው ነበር አልታረቁም መሰለኝ። አሁን ሽምግልና ሮዛ ነች የተጠራችው መሰለኝ እንግዲህ ሮዛ ሽምግልና ተጠርታ ራሳቸው ራሱ ተጣሉ ሰይድና ሮዛ በምን ተጣሉ? ካል ሰዒድ ሂጅና ከኦሼ ሚስት ስር ልጁ መስረቂ ና ይዘሽ ነ ና ኦሼ ይሳሞ አይቶት አያልም፣ ከተወለደ ጀምሮ ስለዚህ ዮ እንዴት ከእናት ልጅ ልጅ ከእናት ስር ልጅ ይዤ እመጣለሁ እንዴት ብታስብ ነው? እንዴት እሷን ያን ደብቄ አንስቼ እዛ ቦታ ብታጣው ምን ይፈጠራል? እያለች ነው ማለት ነው። ግን እንደዛውም እሷ እርቅ ትፈልጋለች እያሉ ነው፣ ልጅቷ ማለት ነው። እቺ የኦሸ ሚስት ይበቃኛል፣ ልታረቃል ለው እና አስታርቆኝ እያለች ነው አሉ። እቺ ማናት? እሷ እቺ ማናት? መሀል ከብታ የምታወራው እቺ ጥቁር አባ ያለበሰች፣ እሷም የኦሸ ባለቤት እህት ናት። እህቱ ናት። እሷ ናት የተላከችው መሰለኝ። ጥፋታቸውን እነሱ አውቀው እያስታረቁ ነው ማለት ነው። ሰይድና ሮዛ ሮዛ ለሽምግልና በቃች ማለት ነው። ማሻአላህ እና እዚህ ቪዲዮ ላይ ምን ይባባል? ሁሉ ባለ ሚስቴ እናንተ እነኚህ ሰው ተጋብተዋል እንዴ? ቆይ ሰይድና ሮዛ ማለት ነው። አኪት ሳይ ሳይ እንደዛ ነው። እና ሰው እኮ ካሜራ ፊት ለፊት እና በካሜራ ኋላ ሌላ ስራ ነው ያኔ ሁሉ ጀርባና ለጀርባ ነው። እንደዛ ነው። ሆድና ጀርባ፣ ወይ የኦንላይን እና የኋላ አንድ አይደለም ህይወታቸው ማለት ነው። ያኔ ሁሉ ነገር ማመን ከባድ ነው ሆዶቼ። ለማንኛውም እነሱ አሁን አውርተው አስታረቁ፣ እናስታረቃለን፣ ልጅቷን መታረቅ ትፈልጋለች አሉ። እንጂ ሌላ ነገር አላወሩም። አማርኛ ኦሮምኛ አታውቁትም አለነው። ውዶች፣ ስለዚህ ኢንሻአላህ ላይክ አድርጉልኝ ቪዲዮዬን። በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሰንብቶ ነው የምላችሁ።